የአልኮል መጠጥ በማሽከርከር ላይ የሚያመጣው ተጽዕኖ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አርጉ። ተሸካሪ ማሽከርከር የአእምሮ አዛዥነት፣ የአካል እንቅስቃሴ የሚፈልግ ሙያ ነው። የአእምሮ አዛዥነት ስንል ምን ማለታችን ነው? አእምሯችን በስሜቶሶቻችን አማካኝነት ከአካባቢያችን የተለያዩ መረጃዎችን ይወስዳል። በማየት ሊሆን ይችላል። አብዛኛው እንግዲህ ከ80 እስከ 90 ፐርሰንት በማየት ነው። በመስማት በማሽተት፣ እንዲሁም በመዳሰስ ምን ማለት ነው? በእጃችን፣ በእግራችን ከተሽከርካሪ ላይ የተለያዩ መረጃዎችን ወስደን ወደ አእምሯችን እንልካለን። አእምሯችን ደግሞ መልስ እንድንሰጥ ያደርገናል ማለት ነው። ለምሳሌ ፍሬን መያዝ ከሆነ ፍሬን መያዝ፣ መሪ ማዞር ከሆነ መሪ ማዞር፣ ፍሬቻ ማብራት ከሆነ ፍሬቻ ማብራት ክላክስ ማድረግ ከሆነ ክላክስ ማድረግ መቆም ከሆነ መቆም ሊሆን ይችላል። ይህንን ትእዛዝ የሚያዘው ምን ሲሆን ነው? ከስሜቶቻችን መረጃን በሚወስድበት ጊዜ ነው። ነገር ግን የአልኮል መጠጥ በምንጠቀምበት ጊዜ እንግዲህ ይህን ነገር በትክክል ማከናወን ያቅተናል ማለት ነው። ለምሳሌ በደማችን ዜሮ ነጥብ ዜሮ ሁለት ፐርሰንት የአልኮል መጠን ሲኖር በሰውነታችን ላይ የተወሰነ የሙድ መለወጥ፣ የተወሰነ ሙቀት ሊሰማን ይችላል። ምን ማለት ነው? በ0.02% ማለት ነው የአልኮል መጠኑ በደማችን ነው። 0.05% ደግሞ ሲደርስ የተወሰነ ትኩረት ማጣት ሊኖር ይችላል። የተሳሳተ ውሳኔዎችን መወሰን ሊሆን ይችላል። ንቃትን ማጣት ሊሆን ይችላል። እንደዚህ አይነት ባህሪ እንድንላበስ ያደርገናል። የአልኮል መጠን በደማችን ነው 0.08% ደግሞ በሚደርስበት ጊዜ በዚህ ደረጃ ላይ እንግዲህ ስንደርስ ምንም አይነት አልኮል ካልተጠቀመ ሰው አንጻር በምናሽከረከርበት ጊዜ አደጋ የማድረስ አቅማችን አራት እጥፍ ይጨምራል ማለት ነው። አልኮል ያልተጠቀመ ሰው አደጋ ሊያደርስ ይችላል። የኛ ግን የሱን አራት እጥፍ ይደርሳል ማለት ነው። which means በቀላል ነገሮች አደጋ ልናደርስ እንችላለን። በዚህ ጊዜ እንግዲህ ምንድነው ተሽከርካሪያችንን መቆጣጠር ያቅተናል። ራሳችንን መቆጣጠር ሊያቅተን ይችላል። ፎልስ የሆነ ኮንፊደንስ ወይ ደግሞ የሌለን ነገር እንዲኖረን ሊያደርገን ይችላል። ሪያክሽን ታይማችን በጣም አነስተኛ ይሆናል። ሪያክሽን ታይም ማለት አንድን ነገር አይተን ውሳኔ መስጠት ወይ ደግሞ መልስ የመስጠት አቅማችን በጣም አነስተኛ ሊሆን ይችላል። ስለዚህ ይሄ ለከፍተኛ አደጋ ስለሚያጋልጠው የአልኮል መጠናችንን መቀነስ ያስፈልጋል። ሌላው ደግሞ የአልኮል መጠኑ በደማችን እስከ 0.10% ደግሞ ሲደርስ ወይ ደግሞ እስከ 0.1% ሲደርስ ደግሞ ሪያክሽን ታይማችን ሌስ በሚባል ደረጃ ወይ በከፍተኛ ሁኔታ ይቀንሳል። አደጋን የመከላከል አቅማችን በጣም አነስተኛ ሊሆን ይችላል። ውሳኔ መስጠት አቅማችን በጣም አነስተኛ ሊሆን ይችላል። ስለዚህ አደጋ የመገላጥ አቅማችን በጣም እየጨመረ እየጨመረ ይሄዳል ማለት ነው። ሌላኛው ደግሞ በደማችኑ 0.15% ደግሞ የአልኮል መጠን ሲኖር ተሽከርካሪያችንንም ይሁን ራሳችንን ሙሉ በሙሉ መቆጣጠር ያቅተናል ማለት ነው። ችግራችን መቆጣጠር ያቅተናል። የተለያዩ እንቅስቃሴዎችን ማድረግ ያቅተናል። ሪያክሽን ታይማችን እጅግ በጣም አነስተኛ ሊሆን ይችላል። በዚህ ደረጃ ላይ ደግሞ በምናሽከረክርበት ጊዜ የአልኮል መጠጥ ያልተጠቀመ ሰው አንጻር ስናየው አደጋ የማድረስ አቅማችን እስከ 12 እጥፍ ከፍ እያለ ይሄዳል ማለት ነው። ቀደም እንደተናገርኩት አልኮል ያተጠቀመ ሰው አደጋ ሊያደርስ ይችላል። ነገር ግን እሱ አደጋ የማድረስ አቅሙ በጣም ሌስ ነው። አልኮል በምንጠቀምበት ሰዓት ወይ ደግሞ በዚህ ደረጃ 0.15% ግን ሲደርስ አደጋ የማድረስ አቅማችን በ12 ጥፍ ከፍ ይያለ ይሄዳል ማለት ስለዚህ ምን ጊዜ እንግዲህ የአልኮል መጠጥን ሙሉ በሙሉ ባንጠቀም ይመረጣል። ምንም አይነት ሊሚት የለውም። ለምሳሌ አንዳንድ ሀገሮች የተለያዩ ሊሚቶች ሊያዘጋጁ ይችላሉ። ለምሳሌ እንደምናሽከረክርበት የመንገድ አንጻር፣ እንደምናሽከረክረው የተሽከርካሪ አንጻር፣ ለምሳሌ የፐብሊክ ትራንስፖርት አለ፣ እቃም ሊሸከሙ ሊኖር ይችላል፣ ፈሳሽ ሊሸከሙ ሊሆን ይችላል። እንደዚህ ብለው አልኮል አጠቃቀማችን ሊሆን ይችላል። ከዛ በተጨማሪ ደግሞ ጾታ ሊሆን ይችላል ከዛ በተጨማሪ ደግሞ እድሜ ሊሆን ይችላል። ከ21 ዓመት በታች ሲሆን፣ ከ21 ዓመት በላይ ሲሆን፣ ከ30 ዓመት በላይ ሲሆን ተብሎ ሊሚቶቹ ሊዘጋጁ ይችላሉ። ነገር ግን ምንም አይነት አልኮል መጠጥ በማሽከርከር ላይ አይመከርም። አንዳንድ ሀገሮች አሁን እንዳልኩት የሚፈቀዱ ሊኖሩ ይችላሉ። ለምሳሌ አውሮፓ ላይ፣ ሰሜን አሜሪካ ላይ የሚፈቀዱ የአልኮል መጠኖች ሊኖሩ ይችላሉ። ነገር ግን ምንም አይነት አልኮል ተጠቅመን ባናሽከረክር ይመረጣል። እንደ ጥያቄ እስቲ ላስቀምጥላችሁ እዚህ ውስጥ የጤና ባለሙያዎች ልትኖሩ ትችላላችሁ። በሰውነታችን ውስጥ የሚመከር ወይ ደግሞ አስፈላጊ ምን ያክል ነው? እችን እስቲ ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ መሰራላችሁ ምንድን ነው ኢትዮጵያ ውስጥ የሚፈቀድ የአልኮል መጠንና የሚያስቀጠ ወይ ደግሞ በአሸጋሮች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ብዬ የጀመርኩት አለ። ከዚህ ፊት 17 ክፍሎች አይተናል። በ18ኛው ክፍል ላይ ይሄንን እናያለን ማለት ነው። በሀገራችን ላይ አልኮል ተጠቅመን በምናሽከረክርበት ጊዜ የሚያስቀጡትን ቅጣት እናያለን። እስከዛው ድረስ ላይ ፎሎ ሼር ኮፒ ሊንክ